በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም የምትገኙ ኦርቶዶክሳውያን በሙሉ እንኳን ለዐቢይ ጾም በሰላም በጤና ጠብቆ በሰላም አደረሰን አደረሳችሁ ማለት እፈልጋለሁ። በቅድሚያ እንግዲህ አሁን ያለንበት ቦታ የምንገኘው እኔና የደውል ሚዲያ ጎለጎታ ዴር ሡልጣን ገዳም ላይ እንገኛለን። እንግዲህ ይሄ ማዶ ላይ የምታዩት ቀራኒዮ ጎለጎታ የውጩ ክፍል ነው። በዚህ በታች በኩል ይሄ የምታዩአት ደግሞ የኢትዮጵያ ገዳም ይዞታ ላይ ውስጡ ሌኒ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ መስቀሉ ታምር ማድረግ ሲጀምር አይሁድ መስቀሉን ቆፍረው ለሶስት መቶ አመት ያክል በዚህ ውስጥ ቀብረውት ነበር። ውስጥ ክፍሉ ላይ ማለት ነው። ሌኒ ንግሥት እንግዲህ ከሶስት መቶ አመት በኋላ አስቆፍራ መስቀሉን ያወጣችበት ቦታ ውስጡ ግራውንዱ የዴር ሡልጣን የኢትዮጵያ ይዞታ ነው ማለት ነው። ወደ ፊት ለፊት ስንሄድ ፊት ለፊቱ እንግዲህ ቀራንዮ ጎለጎታ ነው። እዚህ ውስጥ እንግዲህ ክርስቶስ የተገነዘበት የተሰቀለበት ሞትን ድል አድርጎ የተነሳበት መቤታችን ቅድስት ድንግል ማርያም የካቲት 16 ቀን የጸለየችበት ሰኔ ጎለጎታ የሚገኘው ውስጡ በዚህ በጎለጎታ ውስጥ ነው ማለት ነው። እንግዲህ ኢትዮጵያ ገዳም ላዩ ላይ ሆኖ ሲያወጡ ከውጭ ያለው ገጽታ ጎለጎታ ቀራንዮ ይህንን ይመስላል ማለት ነው። እንግዲህ ዓለም የዳነበት ቦታ ነው ይሄ ቦታ። ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ሞቶ ተቀብሮ ሶስት መዓልት ሶስት ሌሊት በከርሰ መቃብር ያደረው እንግዲህ እዚህ ውስጡ ጎለጎታ መቃብሩ ጋር ነው። ሞትን ድል አድርጎም የተነሳው እዚህ ቦታ ነው። እንግዲህ በዚህ ቦታ ላይ ኢትዮጵያውያን በእውነቱ እድለኞች ነን። በጣም ሰፊ ይዞታ ያላት ከሌሎች ይልቅ የኢትዮጵያ ቤተ ክርስቲያን ነች። ትልቁ ጥንታዊው ዴር ሡልጣን ገዳም እንግዲህ እዚህ ጎለጎታ ላይ ማይከለ ምድር በቀራንዮ ክርስቶስ በተሰቀለበት ቀኙ ክንፍ የኢትዮጵያ ይዞታ ነው። በዚህ ውስጥ እንግዲህ የምታያቸው ይሄ ገዳሙ የመነኮሳት መኖሪያ እንዳለ ሆኖ ውስጡ ላይ የቅዱስ ሚካኤልና የጌታችን የመድኃኒታችን የኢየሱስ ክርስቶስ የመዳን ያለም የአርባይቱ እንስሳ ቤተ መቅደሶች አሉን የኛ ይዞታዎች። በዚህ ቤተ መቅደስ እንግዲህ ለብዙ ዓመታት ለረዥም ዘመናት ስንገለገል ኖረናል ማለት ነው። ዴር ሡልጣን እንግዲህ የጥንቱ ይዞታ የኢትዮጵያውያን ይዞታ መኖሪያቸው፣ ማዶ ላይ የምታዩት የንግስት ቱም ቤተክርስቲያን የሌኒ ቤተክርስቲያን ቤተ መቅደስ ያለው እዚህ ውስጥ ነው። ያንን እንግዲህ ኢትዮጵያውያን በዘመነ መሳፍንት ግንኙነቱ ሲቋረጥ በዚያን ጊዜ ግብፃውያን ኢትዮጵያውያንን እዚህ ያሉትን መነኮሳት ረሀብ ሲሆን በምግብ ጨምሮ መርዝ የሚገድል ነገር በመስጠት ነው። ገዳሙን ወርሰው ይሄ ኢትዮጵያውያን የእርሻ ቦታ የነበረ ነው፣ እንግዲህ ይገለገሉበት አንዳንድ አትክልት ይተክሉበት የነበረው ቦታ ከዚህ ሲያስወጧቸው እኛ አባቶቻችን እንግዲህ ይህንን እኒህን ጎጆዎች ዳስ ሰርተው ነው የሚኖሩ። አሁን ዋናው ትግል በትንሳኤ ሁላችሁም እንደምታዩት ከጸሎተ ሐሙስ ጀምሮ ያለው ግብግብ፣ ያም አልበቃ ብሎ ይህንን ለመውሰድ ነው እና በመላው ዓለም የምትኖሩ ኢትዮጵያውያን የዴር ሡልጣን ጉዳይ በትኩረት አይታችሁ ስለ ዴር ሡልጣን ባለቤትነት ባለው በማህበራዊ ሚዲያ በሚዲያ ሚዲያ ትልቅ ተጽዕኖ ያደርጋልና በሚዲያ ተጽዕኖ እንድታደርጉ በዚሁ አጋጣሚ መልእክታችን እናስተላልፋለን። እና መጀመሪያ የዴር ሡልጣን ገዳም የኢትዮጵያ ገዳም የነበረ በግብጾች የተወረሰ የተቀማ ነው ነው እንግዲህ በግብጾች ከተቀማ በኋላ አሁን ያለንበትንም ለመውረስ በየጊዜው ጭቅጭቅ አለ፣ መከራ አለ፣ መደብደብ አለ። በዚህ ቦታ ላይ እኛ አባቶች ተደብድበዋል፣ ደማቸው ፈሷል፣ የሞቱም አሉ እና ርስታቸውን ለመጠበቅ እንደ ናቡቴ የአባቶችን ርስት አለቅም ብለው ነው። በዚህ ቅዝቃዜውንም ሙቀቱንም ታግሰው እያገለገሉ የሚኖሩ አባቶች አሉ እና ይህንን በማሰብ በገዳማችሁ ስትመጡ ዴር ሡልጣን ገዳምን ጠይቃችሁ ያለው ችግር ምንድን ነው ብላችሁ በዚ አጋጣሚ እንድትሄዱ መልእክታችን ማስተላለፍ እንፈልጋለን። የሚመጣው ፋሲካ ነው። በዚሁ አጋጣሚ እንግዲህ ለትንሳኤ ብዙ ኢትዮጵያውያን መጥተው በዓሉን የሚያከብሩት እንግዲህ በዚህ በጎለጎታ በዴር ሡልጣን ገዳማችን ነው እና አሁን ያለው ነገር ቱሪስቶች በደንብ እየገቡ ነው። አለም ሰላም ሆኗል። አሁን ጦርነቱ ትንሽ የመረጋጋት ነገር አለው፣ ተረጋግቷል። ቱሪስቶችም እየገቡ ስለሆነ በተለያየ ዓለም እንዴት ነው? ሰላም ነው? እንጎብኝ መምጣት እንችላለን ብላችሁ በዚሁ አጋጣሚ እየደወላችሁ የሚጠይቁን፣ ሰላም ነው። መጥታችሁ መጎብኘት ትችላላችሁ፣ መሳለም ትችላላችሁ። ትንሳኤን እንግዲህ በጋራ በገዳማችን በዴር ሡልጣን ገዳም እናከብራለን። ይህንን ሚዲያ የምትከታተሉ ሁሉ ሚዲያውን አበረታቱ፣ ሰብስክራይብ አድርጉ። ይሄ የቤተ ክርስቲያን ልሳን ነው፣ የቤተ ክርስቲያን ሚዲያ ነው። ገዳሙም የሚጠቀምበት ስለሆነና ይህንን እያወቃቸው እንድትከታተሉ በዚሁ አጋጣሚ ማሳሰብ እፈልጋለሁ። እግዚአብሔር ከሁላችን ጋር ይሁን። ሁላችንም እግዚአብሔር ይባርከን። ጾሙን የሰላም የፍቅር የበረከት ጾም እንዲያደርግልን የእሱ መልካም ፈቃዱ ይሆንልን። እግዚአብሔር ከሁላችን ጋር ይሁን።